አቤት እማዬ! ወይ እናቴ! ወይ እንኳን ለእናቶች ቀን በሰላም አደረሰሽ። እሺ፣ እንኳን እስቲ እንኳን አደረሰሽ፣ እንኳን ለእናቶች ቀን በለኝ። እሺ፣ አመሰግናለሁ። የኔ ደርሶኛል፣ ደርሶኛል፣ ኧረ በጣም ደርሶኛል። አመሰግናለሁ። እሺ፣ እሺ፣ እንዴት ታም እስቲ ዛሬ እናት የሆናችሁ ተመልካቾች እስቲ የዛሬያችሁን ቀን እንዴት እያሳለፋችሁ ነው? እኔ በመጀመሪያ ለሁሉም እናቶች እንኳን አደርሳችሁ ማለት እፈልጋለሁ። እንግዲህ መጀመሪያ ልጄን አስተኛለሁ ማለት ነው። ስራ ከመጀመሪያ በፊት ቆጥጣ በመጀመሪያ ልጄን ነው ማስተኛ፣ ምክንያቱም ካልተኛ ምንም ስራ መጀመሪያ ሌሎቹ ያው ስለሚጫወቱ ችግር የለውም። ይሄኛው ልጅ ብቻ ነው ትንሽ አለመተኛት ፈልጎ ነው እና ዛሬ የእናትነቱን እንዴት እንደምውል አሳያቸዋለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲ እንዲናችሁ ሰላማችሁ ወይ? እንኳን ለእናቶች ቀን በሰላም አደረሳችሁ ውድ ተመልካቾች እ እና እናቶች እንዴት እያሳለፋችሁት ነው ዛሬ እናቶችን ቀን? ያው እናት ስትሆኑ ደስ ይላል። በነገራችሁ ላይ ያለው ለዳችሁ ለዱ ብዙ ጊዜ እንላችኋለንና ያው እንግዲህ ለበት በት እኮ ነው። ስለዚህ እናት እና ለመናገር ለመናገር በጣም ነው ደስ የሚለው። ለብለው እናት የሆናችሁ ኢትዮጵያውያን በሙሉ እንኳን አደረሳችሁ ለእናቶች ቀን ማለት እፈልጋለሁ። እንደ እናት አለን እንደዚህ ዓለም ላይ ብትታመም፣ አጠገብ የምትቆም እናት ብቻ ነች። የፈለከውን ነገር ብትቸገር ድሃ ብትሆንም አጠገብም ሁሌም ካጠገብም አትለየው እናት ብቻ ነች። እናት ካለች ዕድሜውን ያርዝምልህ፣ ከሞቶች ደግሞ ለእናት ጀነት ይስጣት። ስለዚህ ብራዘሮች እናታችሁን በደንብ ጠብቁ።

አሁን የዛሬ አራት አምስት አመት ማለት ነው፣ ትልቅዬ ስትሆኚ እናቴ እንኳን ለእናቶች ቀን በሰላም አደረሰሽ እናቴ፣ ዛሬ እኮ ስለወለድሽ ደስ ብሎናል፣ ዛሬ አንቺ ቀን ነው ብላችሁ ምናምን ማለት ነው። እኔ የእናቶች ቀን ሲሆን ምንም አልሰራ። እሺ፣ አንቺ ታጥቢልኛለሽ ልጆቹን፣ ምክንያቱም የመጀመሪያ ስለሆንሽ ምግብ ትሰሪያለሽ፣ አንቺ ቤቱን ፏ ታደርጊልኛለሽ፣ እሺ። ትልቅዬ ስትሆኚ አሁን ከሶስት ከአራት አመት እሺ ከእዛ እናቴ ሰርፕራይዝ ታደርጊኛለሽ እ ኬክ ምናምን ገዝተሽ እ እንዳትረሺው እ ከፋሽ ከፍቶሻል? አልከፋኝም፣ ነው እና እንግዲህ ተመልካችቼ መልካሜ እናቶች ቀን ምን እላችሁ።

ነብእደሞኛሞኛ እ ተመልካቾች እንኳን ለዚች ለተቀደሰች ቀን በሰላም አደረሳችሁ አደረሰን። ያው እኔም እናት ስለሆንኩ ማለት ነው። እና ለወደው እናቴ እንኳን አደረሰሽ ማለት እፈልጋለሁ ተመልካቾቼ። ስለዚህ ተመልካቾች፣ እናትነት ደስ ይላል፣ ብቻ ደስ ይላል። እና የእናቶቹን ቀን እናንተ እንዴት እያሳለፋችሁ ነው? ያው እሁድ ቀን ስለዋለ እኔ ሁድም እንግዲህ እንደዚህ ያሳለፍኩኝ ነው። የእናቶች ቀን እንደዚህ ያከበርኩት በኬክ በዳቦ አላከበርኩት። ያከበርኩት በስራ ነው። ለምን ነገ ልጄ ተማሪ ነች፣ እሑድ ነው እረፍት ያለው ስለዚህ በነገሮች ላይ እናት መቼም መቼም እረፍት የላት ሲጀመር፣ መቼም ከሰኞ እስከ ቅዳሜ እስከ እሑድ ሁሌም ስራ ነች። ስለዚህ ሺ ዓመት ኑሩ እናት ለሆናችሁ፣ እናት ላልሆናችሁ ደግሞ ላልወለዳችሁ ውለዱና የእናት በረከቱን የእናት ጸጋውን ይስጣችሁ። ሌላ የምላችሁ ነገር የለም። ተመልካቾች በጣም ደስ የሚለው

በዚህ አልስማማም። የእናት ማርኬት የለም፣ በብራት ትገዛ ፊደላት ተጣምረው ቢፈጥሩም ቃላትን ልብወለድን እንጂ አይገልጹም እናት